ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በድጋሚ መጥቼላችኋለሁ። እንዴት ናችሁ አላችሁ ወይ? አለን አለን አለን አለን። ቅመምዬን አገኘኋት፣ የሆነ ቦታ ማለት ነው። የት መሰላችሁ? ፀጉሯን የተሰራችበት ቦታ ይሄ የሚያምረው ፀጉሯ ማለት ነው። ባይዘወይ ማለት ነው። ሀይምዬ ፀጉሯ በራሷ ጸጉር ነው የሚያምርባት። በጣም በቃ ከምንም በላይ የራሷ ጸጉር ያምርባታል። ግን ደግሞ ሁሌ ጸጉራችን እሳት እንትን ሲል ሁሌ የራሳችንን ጸጉር ብቻ ከሆነ የምንሰራው ያው ጸጉራችን ወደ መጎዳት ይሄዳል፣ እና ለዛ ነው በዊግ መሰራት የጀመረችው እንጂ እስከዛሬ በጭራሽ ጸጉሯን በዊግ አትሰራም ነበረ። ከስንታ እንዴ ነው የሆነ ባለ ሲሆን ወይ ደግሞ የሆነ አልፎ አልፎ ነው ብቻ። ግን አሁን ግን ሰሞኑ ዊግ ትንሽ ዘውተር አድርጋለች እና ጸጉሬ ላሳርፈው ብላ መሆን አለበት እና የሆነ ምንድ ነው ሎት የውበት ሳሎን ሎት ነው ሎት ሉት የውበት ሳሎን ፖስት አድርገዋታል እና በነገራችን ላይ ማለት ነው አንዳንድ ሰዎች ወይም ደግሞ ታዋቂዎች ማለት ነው የሆነ ቦታ ጸጉር ቤትም ወይም ደግሞ ካፌም የሆነ ቦታ የሚጠቀሙበትም ቦታ በድብቅ ማድረግ ይፈልጋሉ እና ቪዲዮ ምናምን ራሱ ማለት ነው አይቀረጹላቸውም። ታዋቂ ከሆኑ ማለት ነው በጭራሽ ሻይሏቸው ምና ብዙ ጊዜ ሃይሚና ብሩኬን ግን ማለት ነው የሆነ የተጠቀሙበትም ቦታ ሆነ ብዙ ጊዜ ካፌ ምናምን ሲገቡ ራሱ እዚህ ቦታ ነው ያለ ነው ብለው ይናገራሉ። ብሩኬን የሆነ ደንበኛውን ጸጉር ቤት በደንብ ነው እስቲ መኪና መኪና ራሱ የሚያድስለት የሚያታጥብለትን ሁል ጊዜ ፖስት እንዳረጋቸው ነው። ምክንያቱም ያው እኛን እኛን ካልጎዳን እነሱ ይጠቀሙ አይነት ነገር ነው እንትን የሚሉት እና እነዚህም ፀጉር ቤቶች እንግዲህ ሀይሚዬ ያው መቼም አስፈቅደው ነው፣ ሳያስፈቅዱ አያደርጉም፣ ፖስት አያደርጉም። የሰውንትን እንትን እና የዛ የውበሳል በሳል በቃ እያንዳንዱ ብቻ ግን የሆነ ነገር ሲጠቀሙ ሀይሚና ብሩኪ ቪዲዮአቸው ማንም ሰው ነው ፖስት የሚያደርገው ማንም። ይሄ ምንድን ነው መልካምነት ነው እግዚአብሔርን መልካምነት ነው። በቃ እንጂ አንዳንዶች ይሻይሉ ሆነ መጀመሪያ ጠይቀው ሁሉ ነው የሚገባ። ሳክሬት ነው ወይ ቤታችሁ ሆናም ብለው ማለት ነው ጠይቀው ነው የሚገቡትና ይሁን። በነገራችን ላይ እንደዚህ የምታደርጉ ሰዎች ኮንፊደንስ የሌላችሁ ሰዎች ናቸው ማለት አንድ ፀጉር ቤት ሄጂ እኔ እኔ ማለት ወደፊት ታዋቂ በሆነ እግዚአብሔር እንደው አይታወቅም፣ አይታወቅም ልፈምስም እችላለሁ። ምናልባት እንደ ሰው ዩቱበር ልባል እችላለሁ። የፈጣሪ ስራ ማን ያውቃል? ማንም አያውቅም። እና እንደዛ እኔ ልክ እንደነሱ ከፈመስኩኝ፣ ያው በእነሱ ልክ ባልፈምስም፣ ግን በሆነ አጋጣሚ ከፈመስኩኝ፣ ልክ እንደነሱ ነው የምሆነው። በቃ ማንም ዩቱበር ራሱ ማለት ዩቱበሮች እንደው መተው አብረው ቪዲዮ እንስራ ወይ ደግሞ የሆነ ቪዲዮ ሼር አድርግልን እንደ እያየ ስለሆነ ነው። አንዳንድ ዩቱበሮች በሼር አድርጉልን ሲባሉ ሀያ ሺ ሰላሳ ሺ የሚጠይቁ ዩቱበሮች አሉና፣ ሼር ራሱ ማለት ነው። እግዚአብሔር ቃሌ ነው፣ ይሄ እኔ ከፈመስኩኝ ቃሌ ነው። ማንም ዩቱበር መቶ ኔጋ እንኳን አይደለም ብር ይቀልና ከአንዴ በላይ ራሱ እንዲጠይቀኝ አልፈቅድም። ከአንዴ በላይ ለምን አይቸዋለሁ፣ አይቸዋለሁ ማለት የሆነ እንትም የሰው ፊት ማየቱ ነው። ብዙ አሉ ዩቱበሮች እንደዛ አርጉልን ስትሏቸው በጭራሽ ሻይሉ እኔ እንጃ ለምን እንደሆነ። እኔ ከኪሳች በእርግጥ አዎ ልፋት አለው ድካም አለው። እዚህ ለመድረስ ትልቅ ድካም አለው። ለምን ተረቅጦ ሰው ተሰድቦ ብዙ ቻሌንጆች አሉት ያው ለመፈመስ። ግን ቢሆንም እንደዛ ሆኛ ልፍ ያለሁ ብዬ ሌላው ሰው ደግሞ እንደ እንዳይፈምስ አላደርግም። እን ቃሌ ነው። ምናልባት እንደው እናንተ ተመልካቾች ወይም ቤተሰቦች እያላችሁ ፈምስ ይሆናል። ከዛ ታዩኛላችሁ። ለአንድ ሰው እንደው እምቢ ያለልም ቃሌ ነው። እና ምን ለማለት ፈልጌ ነው፣ ሀይሚና ብሩኬም በሄዱበት ቦታ በቃ ቪዲዮችን ፖስቱ፣ ችግር የለም ነው የሚሆነው ብዙ ጊዜ የሆን ልደስ ያከብሩ እራሱ የሆነ ነገር ሲያደርጉ ሀይሜን እኔ ጸጉሯን ስትሰራ ከሶስት ጊዜ በላይ አይቻታለሁ። ፖስት ሲደረግ እንትኗ ቅንድቧን እንኳ ስትሰራ ቪዲዋ ፖስት ይደረጋል። ና ይመቻችሁ፣ የእኛ ጨረቃዎች፣ የኛ የፍቅር መምህሮች ይመቻችሁ። እንደዙ ጸባያችሁን በነገራችን ላይ ለዛ ነው ስኬታማ የሚሆኑት። የምር ለዛ ነው መልካም ደረጃ ላይ እየደረሱት ጥሩ ደረጃ ላይ እየደረሱት ለዛ ነው፣ ምክንያቱም መልካም ስነልቦና ካላችሁ ልባችሁ መልካም ከሆነ እግዚአብሔር ያግዛችኋል። እግዚአብሔር ከጎናችሁ ይቆማልና፣ ለዛ ነው ንጹሕ ልብ ስላላችሁ ነው እዚህ የደረሳችሁና፣ ልቡናችሁን አይቀይረው ለኛ ለእኛ ልቡናችሁን አይቀይረው። እያየሁ እኔ ብዙ ዩቱዩበሮችን እያየሁ ስለሆነ ነው ከሌ ከሌ ብዬ ስማቸውን መጣት አልፈልግም፣ ግን እዚህ ራሱን ያለሁበት አካባቢ አሉ የሆኑ ቲክቶከሮች ታዋቂ ቲክቶከሮችና የሚገርማችሁ ነገር ስንት ጊዜ ለመንኳቸው ስንት ጊዜ በጣም ታዋቂ ናቸው። በቃ አላር ስንት ጊዜ ለመንኳቸው መሰላችሁ ቀብራችሁ ቪዲዮ አሰሩኝ ምናምን ብዬ ማለት ነው። ግን ይሁን እንጂ እናንተ ለምን እንደሆነ ባላቅም እንደ ጦር ነው የሚፈሩት። በቃ መተጋገዝ ራሱ ደስ ያሉ ዩቲዩበሮች ራሱ ስንት ጊዜ ላገኛችሁ አልኳቸው። እስኪ እነሱ አሁን ቅመሟና ብሩኬ ቡታጅራ ሄደው የስንት ሰው ቻናል ከፍተው ነው የሚመጡት? የስንት ሰው ቻናል አሳድገው ነው የሚመጡት? እና እኛ ጋር ግን ለምን መተዛዘን እንደሌለ አላቅም። የምሬን ነው የምላችሁ። ግዴታ ያክስት ልጅ ያጎት ልጅ ወይ ደግሞ ይሆነ በቃ እህት ወንድም መሆን አለባችሁ። ከነሱ ግን አብራችሁ ለመስራት ና በጣም ይገርመኛል። መተዛዘን የለም። ብቻ ግን ይችም ቀን ታልፍና እንገናኝ ይሆናል እንወቃቀስበት ይሆናል። ችግር የለውም። ማያልፍ ነገር የለም። እና ቅመምዬ፣ የኔ ቆንጆ ደግሞ ይሄ ስታይልሽ በጣም ነው የተመቸኝ። በጣም ነው የሚያምረው። ብዙ ጊዜ በቃ የፀጉር ስታይሎችሽ ደስ ይሉኛል ግን የዛሬው ደግሞ የበለጠ በተለይ ደግሞ ዊጉ ጥቁር በመሆኑ ማለት ነው እሷ ቀይ ስለሆነች ጥቁር ያምርባታል በጣም ሀይምዬ በነገራችን ላይ ማያምርባት ነገር የለም ምንም ልብስም ትልበስ ጸጉረንም ትሰራ አንዳንዴ የተፈጥሮ ፈጣሪ ከሰጣችሁ ሌላው ኖርማል ነው የሌለንን ተፈጥሮ ምንም ነገር ብንቀጣጠልበት። ሊያምርልን አይችልምና መቻችሁ ሉት ውበት ሳሉን ታገኟት አላችሁ ሀይሚዬን ማለት ነው። ፏፏ እያለች ሴጣ ፍቅሽ ይኖራል። ይሄ ማነው ዘፋዬ ጥላሁን ገሰሰ ነው ወይስ መሀመድ አህሙድ? ወይ ጥላሁን ገሰሰ ነው ይምታቱብኛል። በነገራችን ላይ መሀመድ አህሙድ መሀመድ አህሙድ ና ጥላሁን ገሰሰ ስጠብቅሽ እኖራለሁ በጣም ተወዳጁ ዘፈን ነው። በነገራችን ላይ የዘጠናዎቹ ምርጥ ዘፈን በሱ አቀናብረ ፖስት አድርገው ታይቼ ነው ደናውኑ ልኝ ውዶቼ፣ እንዳልኳችሁ ቻናሌን ሰብስክራይብ አድርጉኝ። ልደክ ስኪን ም ልፈምሳረ ዩቱበር ልባል ግን ተዉ ተዉ። እኔም ዩቱበር ልባል ምስል ልደክ። በነገራችን ላይ አጠገቤ ፍየሎች አሉ ፍየሎች አሉኝ እና እነሱን እየተንከባከብኩ ነው። እያበለዋቸው በእጅ አጠገቤ ሚያሚያ ሲሉ ስትሰሙ ምንድነው ድምጽ ምናምን የምትሉኝ ያላችሁ፣ ቃል እየት ሆነች ነው የምትሉኝ ያላችሁ፣ ፍየሎች አሉኝ። ቆይ አንድ ቀን ቪዲዮ ቀርጬ ፖስት አደርግላችኋለሁ። ብላ አይታ አባካፈር ብላና እጄን ነከሰኝ አንተ